በያላችሁበት የዓለም ዳርቻ ሰላዋች ይብዛልኝ እያልኩ ዛሬ ደግሞ የሲፈት መንገድ ክፍል ስምንት እንዝናመጥቻለሁ። ለምታበረታቱ በሙሉ ከልብ ነው ማመሰግነው። ሻለ ሲፋን አባባ ዛውንቱ የተናገሩትን ሁሉ ጠሊቅ ሆኖባት አባባ በኢማሙ በቅርብ ይሞታሉ ማለት ነው ብላ ጠየቀቻቸው። አባባ ዛውንቱ ዙሪያው አይተዋት አይዞች ብለዋት መንገዳቸውን ቀጠሉ። ሲፋን ቅራላት እንሆም ቀጠለ ሲፋን አይዞሽ ያሉኝ አባባ ኢማሙ ሊሞቱ መሆኑን አውቀው መሆን አለበት በሚል ነፍሷ ተሰቃይታባት አለች። ዓለምም በአንድ ጊዜ ኦና ትርጉም አልባና መና ነገር ሆና ታየቻት። የተበደለ ከነበደሉ በደሉ ወደ ቀብር ሲወርድ ያሳዝናል። ወዳው ግን የአባባ አዛውንቱ ገጽ የያዘውን ወጣት መንጥቆ ቆመ። ቀና ብላ ስታየውም ቁርጥ እሳቸውን መሰላትና ልጃቸው ነህ እንዴ ብላ ልትጠይቀው አፏ ላይ እንዳደረሰች አምስት ምድብ ስጭኝ አላት። ጥያቄዋን ትታ ከመደበቻቸው ሶስት ምድቦች በተጨማሪ ሌላ ሁለት መመደብ ጀመረች። በያዘው ዘንቢል አደረገችለት። ገንዘቧን ሲያቀብላት ዛሬስ ትርፍ ካለው አልቀበለውም ብላ በፍጥነት መቁጠር ጀመረች። ብሩ ትክክል ሆኖ አገኘችው። ቆጥራ ስትጨርስ ወጣቱ መንገድ ጀምሮ ነበር። አባባ አዛውንቱ በእጁ ዙር እንደነገሯት፣ አባባ ኢማሙ አደጋ ውስጥ ናቸው ወደው ትንፋሿ ይቆራረጥና የውስጧ ስቃይ በአካሏ ላይ ያበብ ጀመር። ተከፋች። ጩሂ ጩሂ አሰኛት። ለመም ያመጣውን ጩኸት ሰው ሆይ ከእብደት እየቆጠረው ሳያብዱ አብድ አብዳችኋል፣ አብዳችኋል በአንድ አፍ የተባሉ ሰዎችን ስለምታውቅ ገለመጥ ብላ አይታ ሊያስጩኋት ያቃጣውን ሕመሟን ታገሰችው። አሁን ግን ሄዳ ለእናቷ ቡና አፍልታ ቁርሳቸውን ካበላች በኋላ አባባ ኢማሙን መጠየቅ እንዳለባት አሰበች። የሲሳይ እናትም ከማስቸገር ጊዜው ሄድና ስመለስ እመጣ አመጣዋለሁ በቃ አለች ለራሷ ወደ ቤት ስትመለስ የሰፈሯ ነዋሪ ዓይኑን ሲፋል ላይ ተክሎ በቀለ ነገር ነገረ ስራዋ የትልቅ ሰው ሆኖባቸው ሳይነጋገሩ ሁሉም ስለሷ ያወራሉ። የአብሮ አደጎቿ ወላጆች ሳይሆኑ፣ ጓደኞቿ ሳይሆኑ ዙሪያ ገባው ዛፍ ቅጠሉ ስለ ሲፋን ያንሾካሹክ ያዘ። እሷ ያንን ሁሉ እቃ ከጉሌት ስትመጣ የሰፈሯ ልጆች ጨዋታቸውን ትተው ሊያግዟት ተሽቀዳደሙ። ይህንን የሚያመለክቱት አንድ ላይ ቆመው የሚያወሩት አባቶች ይህን ወደ ሲፋን የሚደረግ ዘመቻ በተመለከቱ ጊዜ ዝም ብሎ ሲፋንን ሲመለከት የነበረው ዓይናቸው ደስታ ተሞልቶ አየህ አየህ ይባባላሉ። የሲፋንን ሸክም ወንዶቹ ከላይዋ አንስተው ተከፋፍለው በመያዝ ወደ ቤት ሲወስዱ ሁሉም ያለባትን የህይወት ትግል የተረዷት ስለመሰላት እንደ ስምጥ ሸለቆ የጎደጎደ ስሜት ቁልቁል ረግጦ ያዛት። ሴቶቹ ከግራና ከቀኝ አቅፈው ወደ ቤት ሲያዛግሟት እጆቻቸው መሃልም እያለች የሌለች እየሌለች አለች ሆነች። ወንዶቹ እቃዋን ቤት አስገብተው ሲመለሱ ሲፋ፣ ማታ አትሸከሚ፣ እሺ፣ እኛ ተሰብስበን እንመጣልሻለን አሏት። ከአንድ ጥቃት ልትጎዳት ቻይ መሆናቸውን መንፈሳቸውን አረብርቦ ተናገረ። ሊታደጓት ቻይ መሆናቸውን መንፈሳቸውን አረብርቦ ተናገረ። አይኖቿ በህብረትና በክብር ተናወጡ። መልሷን ሳትሰጥ መልሷን ሳይቀበሉ በተግባባ ነፍሶቻቸው ዝማሬ ክንዶቻቸው ሁሉ ክንዶቿ እንደሆኑ ንጽህና ባነጠረው መንፈስ ቡራኬ የተሸፈኑት የሲፋን አይኖች አፈሩ። ሴቶቹ ይዘዋት ከገቡ በኋላ አንዳቸው ቤት መጥረግ ያሉ፣ ሌላቸው ቡና ማጠብ ማጠብ፣ ሌላቸው እሳት ማያያዝ፣ እሷ እናቷን አቃንታ ታነጣጥፍላቸውና ላሸበርቀው ንጋት አዲስ ፀሐይ እንዲለብሱላት ታጣጥባቸው ጀመር። ፊታቸውን ታጥባለች፣ ጉንጭና ግንባራቸውን ትስማለች፣ እጆቻቸውን ታጣጥባለች፣ መዳፋቸውን ትስማለች፣ እግሮቻቸውን ታጣጥባለች፣ ጣቶቻቸውን ዝቅ ብላ ትስማለች። እናቷ ዝም እንዳይሉ እንዳሉ ናቸው። ቡናው በአብሮ አደጓ ትሆን መልአኩ ተቆልቶ ቤቱ በሙልተዘብ ተጠርጎና ተነጣጥፎ አጥሚታቸው በዘይነብ አእምሮ ተሰርቶ ሲደርስ ሲፋን እናቷን አቆነጃጅታ ጨረሰች። ቡናውን በሰሃን ላይ አድርጋት ትሁ ታምጥታ አሸተተቻቸው። ሲፋን መረቀቻት። እሷ ስትመርቅ ሁሉም ሳቁ። ባላለሽ ባላላ ይስጠች ስትል ሁሉም ተደምረው የጀነትን በር የመሰለ ሳቅ አሰሙ። የቆላችውን ቡና አፍልታ ራሳቸው ከተቃመሱት በኋላ ሲፋን እናት እንዲመገቡ አጥሚታቸውን ቀረበ። ሲፋን አጥሚቱን ከሌላው ቀን የተለየ ሆኖ አገኘችው። ቀና ብላ ዘይነብን አየቻት። ዘይነብ ፊቷን ባላወቀ አዞረች። አጥሚት አዘጋጅ ብላ ሲፋን ለዘይነብ የሰጠቻት ዱቄት ጥቁር ስለሆነ ዘይነብ ተደብቃ ቤቷ በመሄድ እናቷ ለሲፋት እናት አጥሚት ልንሰራ ብለን ዱቄታቸው ያሳዝናል ማዬ ብላ በመጠየቅ ተዝቆ የተሰጣትን የአጥሚት ምጥን ይዛ ተመልሳ ነበር ያዘጋጀችው። የሲፋን እናት ተመገቡ። ከተመገቡ በኋላ አፋቸውን አጸዳድታ እማዬ አሁኑን ውመጣለሁ ብላ ለሁለት ሰው በቂ ሆኖ ከተሰራው አጥሚት ቀሪውን ለአባባይ ማሙ በማንቆርቆሪያ ይዛ በሩን መለስ አድርጋ ከጓደኞቿ ጋር ወጣች። ሲፋት፣ ትሁት፣ ሞልተዘብ እና ዘይነብ አንድ ላይ ሆነው ሲፋን ስለ አባባይ ማሙ የነገረቻቸው ወደ አባባይ ማሙ ቤት አመሩ። እንደደረሱም ሲፋን ቀደም ብላ ሶስት ጊዜ አንኳኳች። ሲፋን ድንጋጤ እንደ ሸሸባት ምንም የሚተነፍስ ነገር መልስ ስላልሰጠ በሩን ገፋችው። አባባይ ማሙ ደራሽ አብላው፣ አባባይ ማሙ ብቸኛው፣ አባባይ ማሙ የአባባይ ማሙ ቤት ሁሉ ነገር ቋንቋው ጠፍቶበት በዝምታ ቀንበር፣ በትካዜ ቀንጃ፣ በሁሉ ከንቱ የሙሾ ተርተር የሙሾ ተረተር ታቅፏል። መታ ካየቻቸው ሶስት ቀናት ቢያልፍም የምዕት ዓመታት ያክል መዘግየቷን ከአዳፋ ጋቢያቸው ሸምፐልኮ የወጣው ደም አልባ ግራጫ እግራቸው ነገራት። ቻላ በክፍል ዘጠኝ እንገናኛለን ማለት ነው። በዛሬ ብዙ ሰናበታችኋለሁ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን እየተመኘውኝ በያለንበት ላ ሱብሃነ ወተዓላ ይጠብቀን። ሰላማችሁ ይብዛ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ ሜሜደግብሬናቱማረጌ ሜሜሽታ